ሊናችሁ ቲቪ ነኝ እንኳን ወደ ዩቱብ ቻናል ላይ በደህና መጣችሁ። እንደዚህ ቻናል አዲስ የሆናችሁ ሰብስክራይብ አርጋችሁ ሄደሉ ልትሆኑ ትጫኑ። በየጊዜ የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አርጉ። ዛሬ እንዴት ብራይት ክራም ተደርጌ እንደነበረ ስቶሪ እንዘን ደለሰን ነው ልላችሁ የመጣሁት። የአራውንታ ክፍል ተማሪ ነበር። ከትምህርት ቤት ወደ ቤቴ በሚሄድበት ሰዓት ላይ ለት የሚያደርግ ሰው ነበረ። አቴንሽን የምሰጥበት አይነት ሲትዋሽን ላይ አልነበርኩም፣ ግን ትምህርት ቤት አካባቢ ስለ ሪሌሽንሽፕ ነው የምሰሙት። እንትና ከእንትና ጋር እንትና እንትና እንትሎ እንትና የሚባል ነገር በጣም ትሰማላችሁ። ፒር ፕሬሸር ይሰማችሁ ይችላል። ዩፊ ላይክ ኦኬ፣ ለምድ አላደረገውም ብላችሁ ልታስቡ ትችላላችሁ። ሁል ጊዜ ሂል ሳታደረጉ ሪሌሽንሽፕ ውስጥ አትጉ ምላችሁ ምክንያት ወደዳችሁም ጠላችሁን ሳማውኖ ሪሌሽንሽፕ ውስጥ የሚያደርግላችሁ ሰው በጣም ፐርሶ ያደረግ ነበር። የዛኔ ሁሉም ተማሪ በነገራችን ላይ ስልክ የነበረው ሲዝን አልነበረም። ያኔ ገና ስልክ እየመጣ የነበረበት ሲዝን ነበር። መጀመሪያ በጣም ነበር ቼዝ የምደረግ የነበረው። ከዛ በኋላ እሱ እንደፈለገኝ አውቄ እኔ መፈለግ ስጀምር ወደኋላ መመለስ ጀመረ። ብሬድ ካምፕ የሚያደርጉን ሰዎች አላማቸው ትክክለኛ የፍቅር ግንኙነት ስላልሆነ እኛ ኢንተረስትድ መሆናችንን ሲያውቁ ወደኋላ ይመለሳሉ። ልክ ኢንተረስትድ ሲሆን እሱ ወደኋላ ተመለሰ። ለካ ለሱ ማኒፑሌሽን ነው እንጂ ለካ ለሱ ብሬድ ክራምፒንግ ነው እንጂ፣ ሪሌሽንሽፕ አልነበረም። ፍላጎቱ ኢጎውን ቡስት ማድረግ ፈልጎ ነበር። ኢጎውን ቡስት አረገ። በቃ ተፈላጊ እንደሆነ ተሰማው። ከዚህ በፊት ሪጀክት ያደረጉት ሰዎች ስለነበሩ በእኔ መፈለጉ በጣም አኩራራው። በጣም ከባድ ሲዝን ነበር። ለምን ፈተና የምፈተንባት ሲዝን ነበረች። አያቱ በየም ናይስ ሊሆንልኝ ይገባ ነበር። በቃ ፈተና እስኪያልፍ ድረስ ለሚዲ ናይስ፣ ከዛ ናይስ ሲሆን እኔ አሱም ያደረኩት ምንድን በቃ ያብ ቆይፋይን። ስለዚህ ፎከስ ላድርግ ትምህርቴ ላይ ነው አሁን። እንደን ፈተና መፈተን ነበረብን። ፈተና ተፈተንን። ከዛ በኋላ ሲያልቅ አክትድ ዲፍረንትሊ፣ ልክ እንደ መጀመሪያው በቃ ቼዝ መደረግ መፈለግ፣ ጭራሽ ኢንትረስት ማጣት ቱ ፔንፉል። በነገራችን ቀላል ሲናሪዮ አልነበረም። ይሄን ነገር በጣም በበዛ ቁጥር ወደኋላ ስመለስ ካምዝ ባክ። ከዛ በኋላ ኦኬ ሪላሽንሽፕንም ብለስ ብዬ ሳስብ ሂጎዝ ባክ። ይሄ ባክን ፎርዝ የሆነ በጣም ከባድ ኢሞሽናል ሮል ኮስተር አለው ማለት በጣም ላቪንግ ከዛም በኋላ በጣም ደል ግራ እስኪገባችሁ ድረስ ማለት ነው። እንደማወራው እንደዚህ እንደሚወራው አልነበረም። ስፔሻሊ ያኔ አይ ሜድ አ ዲሲዥን። ምን አይነት ዲሲሽን ውስጥ ገባው? ፓተርኑን አየሁት፣ እንደ አሁን እንደማውረው አስተውዬ ምናምን ይሄ ፕላን አድርጌ ምናምን አይደለም። ባይ ዘ ወይ ግን ፓተርኑን አየሁት። ሰው ልክ ኢንትረስት ሳሳይ ፑልስ ባክ፣ ልክ እኔ ፑል ባክ ሳረግ ከምስ ባክ አደለ። ይህንን ፓተርን በጣም አየሁት ፎር ሰም ታይም በቃ ኢትስ ፋይን አልቢ ፋይን። እኔ አምስትሮንግ የምትሉት ነገር አይደለም ፊሊንጉን ወይ አባንደን መደረጉን ቢትሬ መደረጉን ፊል ማድረግ አለብን። ቶሎ ይሄን ለማድረግ ን ይ ፈል ፔን ይ ፈልት ፔን እነን በአጋጣሚ ዩኒቨርሲቲ ስገባ እዚህ ነው የደረሰኝ፣ አዲስ አበባ አይ ወሽ ድስታንት በሆን ግን እዚህ ነው የደረሰኝ። ሶ እነዚህን ስቴፖች በደንብ እንዲሰማቸው ይፈልጋሉ። የመጀመሪያ ነገር ያረኩት ነገር ምን እንደሆን ታውቃላችሁ? ኮምፕሊትሊ ዘጋው ኮንቨርሴሽን የትኛውንም ንግግር ናይስ መሆን መገናኘት፣ የትኛውም ነገር አይ ወንት ሳይለንት። ሳይለንት ስወጣ ዛኔ ሶሻል ሚዲያም የለም ብሎ ካንደራረግም፣ ግን የምንገናኝበት ቦታ ካለ የሚያገናኘን ነገር ካለ አይ ጀስት ካደዳው፣ ጸጥ አልኩኝ። ለነገርኳችሁ ህበሙን ፊል ካረጋችሁ ጥሩነቱ ታዩትና እራሳችሁን ዩ ፊል ሶ ስቱፒድ ምንም ወርዝ የሚያደረግ ሰው አለ። አንዳንድ ኮ ማኒፑሌት ብሬድ ክራምፕ ስትደረጉ ወርዝ በሚያደረግ ሰው ብሬድ ክራምፕ ብትደረጉ ኢዳዝን ፊል ፔንፉል። ግን አንዳንዱ ሶ ስቱፒድ ብሬድ ክራምፕ ለማድረግ ራሱ ማለት ማኒፑሌት ለማድረግ ራሱ ራሴን ቁጭ ብዬ ጊዜ ሰጥቼ ሳዳምጥ ወድጃው ነው ኖ ኖ ኖ በፍጹም ይሄ ተፈላጊ መሆን ቹዝን መሆን ትራማ ነው። ብሬድክራም ስትደረጉ ማኒፕሌት ስትደረጉ አክሰፕት እንታረጉ ስፔንን ሳስበው ምንም በቃ ወርዝ የሚያደረግ ነገር አልነበረም። ማለት ወርዝ የሚያደረግ ሰው ብሬድክራም ቢያደረገኝ አይውዳቤ ወርዝ ያደረግ አልትላለ። ግን አት ዘ ሴም ታይም ይሄ ቢትሪያሉ አልወጣም ከተናገረው ነገር በጣም ትልገዝ ማረሳው ዩ አር አት ሃንድ ተብያለሁ ማለት እንዴት ቴንፉል እንደሚሆን አስቡት። አምኖት ላይሆን ይችላል። በጣም ኤገሊ ስትፈልጓቸው በጣም ስትወዷቸው ዋዘይኖ እዝ ዩአር ሂር ለምን ስጠራ ሄዳለሁ? እሱ ምን መብት ሰጥቶታል? ከቤት ሾልኬውላ ልወጣ እንደምችል ማታ ሶስት ሰዓት ላይ ይፈልጋሉ ከተባሉ ሊሮጡላ እንደምችል ይኖዘት ፎር ላይፍ ታይም ነው ማረስ ነው። ለሱ ጀስት ኤኒ ብሎ ሊሆን ይችላል። ዩ አር አት ሃንድ የተባለችው ሴትዮ ስታርት ቲንኪንግ ዋይ አም አይ ኦን ሂዝ ሃንድ ለምንድን ነው ስትፈልግ የሚሄደው ለምንድን ነው ወዝ ሳያደርግ ሚያገኘኝ የሚለውን ነገር ማሰብ ጀመርኩ ላይክ አይ ሰድ አይ ወንት ሳይለንት ሊደወል ይችላል አላነሳም ሁለተኛ ያደረኩት ነገር ምንድን ነው የተውኳቸውን ነገሮች ማድረግ ጀመርኩ አንዳንድ ጊዜ ለሆነ ሪላሽንሽፕ ብላችሁ? ለሆነ ወርዝ ለማያደርግ ነገር ብላችሁ ይሄ ጓደኞቻችሁን መተው ሊሆን ይችላል። የምታደረጓቸውን ኤንተርቴን የምታደረጉትን ነገር ትታችሁ ሊሆን ይችላል። ትምህርት ቤት ሀንጋውት የምናደረግ ጓደኞች ነበሩኝ። አይደን ቴክ ም ሲሪስ ከዚ እዚ ጋር ፎካስድ ነበርኩኝ። ስለዚህ ከጓደኞች ጋር መገናኘት ጀመር፣ ሙቪ መግባት ጀመርን፣ ማውራት ጀመርን። ጓደኞች ያስኩኝ፣ ሜንቴን አረኩኝ ማለት ነው። ሁለተኛ የተውኩትን ነገር አነሳው። ጓደኛም ሊሆን ይችላል። ኤኒ ሆቢ ኢንተርቴን የሚያደረገኝን ነገር ማድረግ ጀመርኩ። ሶስተኛ ነገር ምን እንዳደረግኩ ታውቃላችሁ? ምንም ነገር ቢፈጠር ምንም ነገር ቢያደረግ እንደማይመስለኝ ማሳየት ጀመርኩኝ። ሪያክት በማድረግ አደለም፣ እንዲ ምንም አይመስለኝም ምናምን እያልኩኝ አደለም። የሚላኩልኝ ቴክስቶች ፊልድ ላይክ የሆነ በቃ ዊቨር ኦቨር ዘሙን የሚያስብል አይነት ሪሌሽንሽፕ ላይ እንደነበረን አይነት ቴክስት ነበር የሚደርሰኝ ደስ ይላል ስትሰሙት፣ ግን ነው ስ ዳዘን ቼንጅ ማይ ማይንድ በቀላሉ አልመጣም። ብመለስ አይ ውል ስቲል ቢ ን ብራይት ክራምፕሊስ ሲናሪ እንደና ቦዘር ድሞን ጀምር ሰፈር መጥቻለሁ ላገኝሽ እፈልጋለሁ። ያልወጣ ነገር ሲኖር ትፈልጉታላችሁ። እና ራሴን በጣም ፒንች ማድረግ ነበረብኝ፣ ነው ቀላል ነው እያልኩ ሌላ አራተኛ ምን አደረኩ መሰላችሁ? ካምፓስ ስገባ ቶታሊ ነው ራሴ ነው የቀየርኩት፣ አለባበስ፣ ፀጉር ስታይል፣ ሁሉን ነገር ነው የቀየርኩት። ሁሉንም ነገር ለራሴ ነው የቀየርኩት፣ ኦን ፐርፖዝ ለሰው ብዬ አይደለም የቀየርኩት። ግን አይ ዋንት ቢ ሰምባሪ የሆነ የምፈልጋትን አይነት ሴት መሆን ነበረብኝ። ገሷት በዛ ሲዝን ላይ ካምፓስ ድረስ የመምጣት ኤነርጂ አጠብቁትም እና ካምፓስ ድረስ የመምጣት ኤነርጂ ሰንባዲ ነበረው ማለት ነው። ኦኬ፣ ከቤት ታለፈ ከሰፈር ታለፈ፣ እንደን ትምህርት ቤት ድረስ ስድስት ኪሎ እኔ ካለሁበት ስድስት ኪሎ በጣም ሩቅ። ከዛ ይሄንን ማየት በራሱ ኤነርጂን ቡስት እያደረገው መጣ ማለት ነው። ኬ አይ ዶንት ኒድ ቱ ቢ ር ከዛ ልክ እንደዚህ አይነት ሲናሪዮ ላይ ስደርስ ስንስ አምና ቼዚንግ ኢንትረስት ማጣት ጀመርኩ ማለት ነው። ከዛም አይ ሪመምበር ወን ታይም ፎርማል ሚቲንግ አስፈለገን ማለት ነው። ስጠራ ካንስል አደርጋለሁ፣ ስጠራ ካንስል አደርጋለሁ። ኤነርጂን ቡስት ማድረግ ጀመረ። ዋትኤቨር ሂ ደዝ ኤነርጂን ጨመረው ማለት ነው። እና ያንን ነገር ሁሉ ለዚህ ነው ያደረኩት እስክል ድረስ ፎርማል ሚቲንግ አስፈለገን እና መገናኘት አለብን መነጋገር አለብን ምናምን ከዛ ሶስት አራት ቀን ካንስል ካረኩ በኋላ ተገናኘን። ከዛም በኋላ ኢዝ ዊዝ ፍሬንድ። ከዛ በቃ ፕራውድሊ በቃ ስነግር የነበረች እሷ ናት ምናምን ተብዬ ኢማጅ ጓደኛዬ ፊት ሂውሚሌት ያደረገኝ ሰው በጓደኛው ፊት ፕራውድ ሆኖ ነው የሚያወራው። ነው ጓደኛዬ እሷ ናት ምናምን። ከዛም በኋላ ኦኬ እና ወይ እቸኩላለሁ ብዙ አልቆይም ምናምን አልኩኝ እና ሀይ ሀይ ተባለ። ከዛ የሆነ በቃ ስታርቲንግ ቱ ፊልሚን ምናምን አብሎስተት ከዛ ከወጣው በኋላ ረዥም ሰዓት እንዲኖረን ፈልጌ ነበር፣ ግን በቃ መቆየት ማትሽ ከሆነ መቆየት አልችልም። ባክ ዘን መቆየት አይደለም ረዥም ሰዓትም ብፈጅ ቤተሰቦች፣ ፍሬንድስ ሴክሪፋይስ አደረግን። እኔ መሄድ አለብኝ ዲስሪስፔክት አይደለም። ከዛ ውጪ ላይ ማውራት ነበረብን እና ያቋረጥነው ፍቅር መቀጠል በቃ ያቁምነውን ፍቅር አልነበረም እኮ በመጀመሪያ ዚስ ዋዝ ማይ ኤክስፕሬሽን ባክ ላይክ ፍቅር የሚባል ነገር አልነበረም። ስላቆምኩን ቼዝ ማድረግ ኖ ማለት ስጀምር የታካሚ ባክ የተጀመረም ነገር አልነበረም፣ የሚቀጥልም ነገር አልነበረም። ከዛ ሪላይዝ ሳደርግ ለካ ዲዛየር ሲያረጋት የነበረችው ሴት ነበረች፣ ሲፈልጋት የነበረችው ሴት አቴንሽን የማትሰጥ ኦብሰስድ ያልሆነች አምቦዘርድ የሆነችዋን ነበር ለካ ሲፈልግ የነበረው። ዩቭ ኖ አይዲያ ምን ያህል ጊዜ ሰክሪፋይስ እንዳረገ ምን ያህል ጊዜ የማይሆን ነገር ውስጥ እንደነበረ፣ እንደዚህ ሆንኩኝ በዚህ ምክንያት ናም ስቶሪ ታውቁታላችሁ። ሳስታውሰው ግን ያስቀያል ፎር ሹር ላይክ ይ ት ስቶፕድ አይ ሀብ እዛ ጋ ያቆማል ማለት አይደለም። እየተማረ ነው የምንሄደዋ፣ ዩ ነቨር ነው ሌላም ሰምባዲ መተው ብሬድ ካምፕ አድርጎኛል። ከዛ በኋላ ሌላችሁ ሚፈልገው ብድ ነው ብሬድካምፕ የሚያደርጓችሁ ሰዎች ይፈልገኛል ወይስ አይፈልገኝም አይነት ዳፕት ውስጥ እንድትገቡና ሁሌ ጊዜ ይሄ ዳውት ዳውት ደግሞ መጥፎ ነው፣ ይዘ ወይ ክሬቭ እንድታረጉ ነው የምትፈልጉት እና ሲታገኙት እንኳን ይሄን ያህል ሳትስፋይ ላይ ያረጋችሁ ይችላል፣ ሪዛልቱ ሳትስፋይ ላይ ያረጋችሁ ይችላል። ግን ይሄ ዳውት ውስጥ መቀመጥ በራሱ በጣም ኢገር እንድትሆኑ ያረጋችኋል። ስለዚህ እኔ ያረኩትን ብታረጉ ለማይሰራ ሪሌሽንሽፕ ወይም ደግሞ ኦን ፐርፐዝ ሌላ አላማ ኖሮ ለመጣ ሰው በደንብ ታክል እንድታደርጉበት ይሆናል ብዬ አስባለሁ። ያለኩት ነገር ገብቷችኋል ብዬ አስባለሁ። አንድ ሁለት ሶስት እያልኩ ልዘርዝርላችሁ በመጀመሪያ ምን አረግኩኝ? ሳይለንት ነው የሆንኩት። ያኔ እንደአሁኑ ጊዜ ሶሻል ሚዲያ ላይ ፖስት ማድረግ የለም ፌስቡክም አዲስ ነበር፣ ሶሻል ሚዲያዎች የሉም ራይት። በእኔ ሳይድ ያለውን ኮሚኒኬሽን ቆረጥኩት። ባለፈው ብያችኋለሁ፣ ከት ማድረግ ከባድ ነው ንቴል ፔኑን ፊል ካደረጋችሁ ግን ከት ማድረግ ልችሉ ትችላላችሁ። ኮሚኒኬሽናችሁን አቮይድ አድርጉ። እናንተ የምትደውሉ ከሆነ ኦፍን የምትደውሉ ከሆነ ዶን ድወት እና አለመደወል ብቻ ሳይሆን ፕሪዲክት እንድትደረጉ ካረጋችሁ አንዳንድ እንቅስቃሴያችሁን እሱን አቮይድ አድርጉት እና ጎ ን ሳይለንት ለምሳሌ ከዚህ በፊት ሪሌሽንሽፕ ላይ ሆናችሁ ስታተስ አብዴት የማታረጉ ከሆነ ኢንስታግራም ላይ ዋትሳፕ ሌላ ሌላ ቴሌግራም ላይ ስታተስ አብዴት የማታደርጉ ከሆነ ብሬክፕ ላይ ሆናችሁም አብዴት አታድርጉ። አንዳንድ በጣም ዲስተርብ የሚያደርገኝ ነገር፣ ደስ የማይለኝ ነገር ዩ ን ቴል ሰሞን ዝ ኢን ፔን፣ በቃ ስታተሳቸውን አይታችሁ እንዲሆነ ነው ትላላችሁ። በቃ ከዚ በቃ ፔን ፖስት የሚያደርጉት ዶንት ዱ ኢት። ልክ ሪሌሽንሽፕ ወርክ እንዳላረገ ሲገባችሁና ብሬክፕ ላይ ከሆናችሁ አፕዴት አታደርጉ ስታተስ ጥሩ ሰው መሆን ምናምን እንደዚህ ምናምን ብላችሁ አፕዴት አታደርጉ አት ሴም ታይም ደግሞ ፎቶ ና ወይንዘን የምትቀያይሩ ከሆነ በደህናው ጊዜ ማታረጉትን አሁን የምታረጉ ከሆነ ሊትራሊ ሳውንድስ ላይክ ዩ አር ሲኪንግ አቴንሽን በቃ ሉክ አት ሚ ሉክ አት ሚ ቫይብ ነው የሚሰጠው ብዙዎቻችሁ ታረጉታላችሁ ዶንት ዱ ኢት ሁለተኛ አንዳንዶቻችሁ በጣም ከሰው ጋር ያላችሁን ታይ ስብርብር ታረጉና ዲፕሬስድ ሞድ ላይ ትሆናላችሁ። ቤታችሁ ውስጥ ውጭ ዝግ ታርጋችሁ ሙዚቃ መስማት የሆነ ዲፕሬስድ መሆን አይነት ነገር ላይ ልትሆኑ ትችላላችሁ። ይሄ ካላችሁበት ፔን አያወጣችሁም። ሰው ስቶፕ ቢንግ ኢን ዲፕሬሽን ሞድ፣ ሰው አገኙ፣ ውጡ፣ ሻይ መጠጣት ሊሆን ይችላል። ጓደኞቻችሁን አገኙ። ዲፕሬስድ ሞድ ላይ አትሁ አትሁ። ዲፕሬስድ ሞድ ላይ ከሆናችሁ ኮንስተንትሊ የምታስቡት ስለ ሰውየውና ስለ ሁኔታው ብቻ ይሆናል። ሶስተኛ የተዋቹትን ነገር አንሱት። ልክ እኔ እንዳረኩት የተዋችሁትን ጓደኝነት፣ የተዋችሁትን ሆቢ፣ ዩኖ ሰክሪፋይስ ስታደረጉት የነበረውን ነገር ኢንተርቴን የሚያረጋትን ነገር ፒክ አድርጉና አድርጉት። ለምን ሀሳባችሁ ከሰውየው ላይ ኦፍ እንዲሆን ያደረግላችኋል። ይሄን ማለት ፖሲብሊ ሳይድ ፐርሰን ቢኖራችሁ ፒክን ለማን እንዳትናከሩ። ምሳሌ ፍላት የሚያደረጓቸው ሰዎች ካሉ አውሯቸው አይምሯችሁን ዳይቨርት እንድታደረጉ ይጠቅማቸዋል። አንድ ሰው ላይ ብቻ ፎከስ ከማድረግ አራተኛ፣ አቬላቢሊቲያችሁን ቀንሱ። ለምሳሌ ከዚህ በፊት ሶሻል ሚዲያ ላይ ሁሌ ኦንላይን ማትሆኑ ከሆነ አሁን ለምንድነው ሁሌ ኦንላይን የምትሆኑት? ቢ ዌቲንግ ፎ ሶምቲንግ አለ ስታፕ አክቲቭ አትሆኑ። ከዚ እናንተ አክቲቭ ስትሆን ኦ ሺዝ ሄር ኦ ወይ ከሰው ጋር እያወራች ነው ኦ ሺዝ ፊሊንግ ባድ ወይ የሆነ ሲግናል አትስጡ። አሁን ላይ የሚጫወቱብን ጨዋታ ነ ስታተስ አብዴት ሊያደርጉ ይችላሉ። ስታተሳቸውን ማየት የሆነ ነገር ሊያደርጉ ይችላሉ። የሆነ ኮመንት ማድረግ ይጠብቃሉ። ዶን ዱ ት። ስታተስ አብዴት ያደርጋል፣ አቲለት የሆነ ነገር ይሰራል። ዶን ኮመንት ሆነት ቢ አንቦተት። ስለዚህ ለስ አቬላብል ሆኑ። ለምሳሌ ሚሴጅ ሊላክላችሁ ይችላል። ኢሚዲየት ሪስፖንስ አትስጡ። ከሰጣችሁ በቃ እንዲህ እያላችሁ እየጠበቃችሁ እንደሆነ ያስታውቃል። በጣም አቬላብል አትሆኑ፣ ስፔሻሊ ኦንላይን ምናምን በጣም አትሆኑ፣ ሪዘርቭድ ሆኑ። እንደዚህ ስትሆኑ ሀሳብ ነው የምትጨምሩባቸው። ከማጋ ሆናለች፣ ከማጋ እያወራች ነው፣ ኦንላይን አደለች፣ ሰው እያገኘች ነው፣ ከማጋ ሆና ይሆን እንትን እያወራች ነው፣ ምን ላይናት፣ የሚለውን ነገር እንዲያስቡ እድል ትሰጧቸዋላችሁ። ምን እያደረገች ነው ብለው ለምን እንዲያስቡ አታደርጉም? ኦንላይን የሚያወራችሁ ከሆነ ግን ዴስፕሬትሊ ሜሴጅ እየጠበቃችሁ ነው ወይ፣ ግራ ገብታችሁ ነው ወይ፣ ከሰው ጋር ኦንላይን እያወራችሁ ነው። ይሄ እንደዚህ እንዳያስቡ አታደርጓቸው። ራሳችሁን ቀይሩ፣ ኮምፕሊትሊ ቀይሩ። የሆነች አይዲያል ሴት አለቻችሁ አይደለም? ሁላችንም መቼም ምንሆናት የምንፈልገው ሴት አለቻት። እሷን ለመሆን ጥረት አድርጉ። እሷን በአንዴ መሆን ባይቻልም ጥረት አድርጉ። ለምሳሌ አምቦተርድ የሆነች ይሄ ሁሉ ነገር ኢሞሽናል የማያረጋት ሁሉ ነገር ትሪገር የማያረጋት አይነት በጣም ኤሞሽናል ሬስፖንድ ላለመስጠት ጥረት አድርጉ። አለባበስ መቀየር ካለባችሁ ፀጉር ስታይል መቀየር ካለባችሁ ሄዳችሁ ገብታችሁ ተቆረጡ። አደለም ላይክ ሳዘን እንደገባበት ሰው መቆረጥ። ከነበራችሁበት ሲትዌሽን ቢ ዲፍረንት፣ እኔ አርጌ እንደነበረው ማለት ነው። ሊሰራላችሁ ይችላል፣ የእኔ ሀሳብ ላይሰራላችሁም ይችላል ይሄ መንገድ ከብሬድ ክራምፒንግ ሾርትሊ እንድትወጡ ያደርጋችኋል። አይ ሆፕ ለሰ እንደሰጣችሁ ተስፋ አደርጋለሁ። ከዚህ በኋላ ብሬድ ክራምፕ ተደረግኩ የምትል ሴት መስማት አልፈልግም። ኢትስ ኢናፍ ስቶሪ። እወዳችኋለሁ። ቴክ ኬር